በሲኦል የኃጢአተኞች የቅጣት ስፍራን የገነት መንግስተ ሰማይ ደግሞ የጻድቃንና ቅዱሳን የዘላለም የደስታቸውን ስፍራን ምን እንደሚመስል የጌታ መልአክ ሁሉን በክንፎቹ እየበረረ እያሳየኝ ጀመር። እኔም ከምመለከተውና ከማየው ነገር የተነሳ በምድር ያለው የሰው ልጅ ከኃጢአቱ ካልተመለሰ በቀር እግዚአብሔር ኃጢአተኞችን ሊቀጣ ካዘጋጀው የቁጣ ስፍራ ራ ማንም ሊያመልጥ እንደማይችል ተገነዘብኩኝ። በህጉና በስርዓቱ ለተጓዙት ደግሞ እሱን አምነው ለጸኑት ያዘጋጀው ገነት መንግስተ ሰማይ በእውነት እግዚአብሔር ለሰው ልጅና ለፍጥረቱ ምን ያክል ፍቅርና ክብር እንዳለው የሚገልጥ ነው። የገነትን ውበትና ድምቀት፣ የሲኦል ገሃንምን ደግሞ አስፈሪነት አንደበት የማይናገረው ቋንቋ የማይገልጠው ሆኖ መልአኩ ሁሉን በየሰዓቱና በየተራው እያሳየኝና ያስጎበኘኝ ጀመር። ሰላም! ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅት ደግሞ ተክለማርያም የተባለ ወንድማችን በገነትና በሲኦል የነበረውን ህይወትና መንፈሳዊ ራእይን በተመለከተ ያየውንና የተመለከተውን ምስክርነትን ይዣል ላችሁ ቀረብ ያለው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙሉጌታ ስዩም ነኝ። ከደመናት በላይ ሰማያ ሰማያትን ወደ ላይ በመንፈስ ተጉዘን ከእግዚአብሔር መንግሥት ጸድቆ ከሞላበት ስፍራ መላእክት ያለማቋረጥና ያለ ዕረፍት ዘወትር ወደሚያመሰግኑበት ወደ ሰማይ ሰማያት ሽቅብ በደመና በተዘረጋ የሰማይ መንገድ አብረን ወደ ላይ በመንፈስ እንወጣለን። ከምድራችን ጠፈር በላይ ያሉትን ሰባቱን ሰማያት በእግዚአብሔር መልአክ መሪነት የቅዱሳን ሰዎችን ነፍስ በገነት መከራቸውና ስቃያቸው የ የሚጸናውን የኃጢአተኞችን ነፍስ ደግሞ በሲኦል እንዲሁም የገነት መንግሥተ ሰማያትን ሁኔታን እንቃኛለን። ከዚያ በፊት በመንፈስ እየተነጠቅን ሰማያትን በደመናና በነፋስ ተጭነን የእግዚአብሔር መልአክ ለዮሐንስ ወንጌላዊው እንዳሳየው የሰማይን ሚስጥር በእምነት መነጸር በራእይ እንቃኛለን። ድንገት ይመራኝ የነበረው የጌታ መልአክ በደመና በተጠቀለለ ዋሻ በሚመስል ከላይ ወደ ታች በተዘረጋ ስሜቱንም ሆነ ውበት ድምቀቱን ከዚህ በፊት አይቸው በማላውቀው ሁኔታ በርቀት እየመራኝ በደመና ውስጥ አሳልፈኝ የደመና ዋሻውን ወጥቼ እንደ ጨረስኩኝ እጅግ በሚያምርና ነፍስን ሐሴት በሚያደርግ መጨረሻው ከማይታየኝ የተዘረጋ የደረጃ መንገድ ላይ ደርሻለሁ። የተባዘተው ደመና መንገዴን ግራና ቀኝ አጅቦኝ ደረጃውን መውጣት ጀመርኩ።

አንዱ መንገድ ወጥቼ ጨረስኩ ስል ሌላ እጅግ ቋንቋ የማይገልጠው የሰማይ መንገድ እየተቀበለኝ ከሐሴት ሐሴት እየተሸጋገርኩኝ፣ አሁን ሌሎች መላእክት ግራና ቀኝ አጅበውኝ የት እንደሆንኩ ከማላውቀው ቦታ ላይ እገኛለሁ። ውበቱንና ድምቀቱን ከዚህ በፊት አይቸው የማላውቀው ከደስታ ብዛት ነፍስን ከስጋ የሚለይ የመግቢያ በር ላይ ደርሻለሁ። የሚሰማኝ ነገርን አላውቀውም፣ ግን ነፍሴ አይታ የማታውቀው ደስታና ሐሴት ላይ እንደሆንኩኝ ብቻ ይሰማኛል። እነዚያን የሚያማምሩ በሮችን አልፌ ወደ ውስጥ መልአኩን ተከትዬ ገባው። በረዶ መስታወት በሚመስል እጅግ በሚያምር መንገድ መጓዜን ቀጠልኩኝ። ሽቅብ የሚያስወጣውን ደረጃ እንደወጣው የተከፈተ በር ጠበቀኝ። በደስታ ወደዛ ገባው። መዓዛው እጅግ ከሚያውድ የአበ ች ደረጃ ደርሻለው። የት ነው አልኮት ከፊት የሚመራኝንና ርቆን የሄደውን መልአክ። ድንገት እንደ ዞርኩ በደመና የተነጠፈ ሰፊ በር ተመለከትኩኝ። የጌታ መልአክ በሚያምር ኮሪደር በርቀት እየሄደ ታየኝና እኔም በኮሪደሩ ተከተልኩት። የጌታ መልአክ እየጠበቀኝ ነበር ለካ ደረስኩበት! ይህ የምታየው ሰማያዊቷ ኢየሩሳሌም ናት አለኝ። በብርሃን እየተሞላች የምታንጸባረቅ ቋንቋና ቃላት የማይገልጣት ውበት ነበራትና በድንጋጤ በግንባሬ ፍግም ብዬ ወደኩኝ። ተነስ ገና ምናየና አለኝ መልአኩ። እየተፍገመገምኩኝ ከወደኩበት ተነሳው። መንግስተ ሰማይን ውበትና ብርሃኗን አእምሮ የማይረዳው ቋንቋ የማይገልጠው ዓይን አይቶ የማይጠግበው እግዚአብሔር ለሰው ልጆች ያዘጋጀው ርስት እንደሆነች ሰምቻለሁ፣ ግን አሁን ከዚህ ሁሉ በላይ ሆና አግኝቻታለው ይህ ለሰው ልጆች የተዘጋጀ ነው። ንስሐ ለሚገቡ፣ እንደ ሕግና ሥርዓቱ ለሚሄዱ፣ ፍቅርና እምነት ለሚኖራቸው በክርስቶስ ደም ልትዋጁት አምላካቸው እያዘጋጀው እርስት ነው አለኝ መልአኩ። ኃጢአትና በደሌ ታወሰኝና እጅግ ስቅስቅ ብዬ ማለቀስ ጀመርኩኝ። መንግሥተ ሰማይ በብርሃን የተጥለቀለቀች በከበረ ማዕድን የታነጸች በዚያም ራብና መጠማት ድካምና ህልም የሌለባት በቅድስና ለኖሩ ሰዎች የዘላለም መኖሪያ እንድትሆን ተደርጋ በእግዚአብሔር የተሰራች ድንቅ ርስት ናት። ይህን አይተህ ከኃጢአት ብትመለስ ንስሐ ብትገባ ፍቅርና እምነት ቢኖርህ ትወርሳለህ። በደስታና በሰላም ለዘላለም ከአምላክህ ጋር እትኖራለህ አለኝ። ጸአዳዋ፣ ፍካቷ፣ ድምቀቷ፣ ብሩህነቷ በደስታ መንፈስን ይመላል። መልአኩ ቆሞ ከሚያሳየኝ ቦታ የመንግሥተ ሰማያን ክብርና ውበት በመንፈስ እያስቃኘኝ በልቦና የጽላት እየጻፍልኝ በተደበላልቅ ስሜት ከኃጢአቴ ጋር እየተሟገትኩኝ አስቃኘኝ። ወደ ምስራቅ በኩል እንደ ተመለከትኩኝ ነቢያት፣ ሐዋርያት፣ መላእክት ግራና ቀኝ ቆመው የምስጋና ዝማሬ ሲያቀርቡ ክንፋቸውን ዘርግተው ለእግዚአብሔር ክብር ሲሰጡ ተመለከትኩኝ። ነጭ ለብሰው በብርሃንና በጽድቅ ተሞሽረው የዘላለም መኖሪያና ማረፊያቸው በሆነችው መንግሥተ ሰማይ ውስጥ በደስታና በሐሴት የሚኖሩት ጻድቃኖች ሁለንተናዋ ብርሃን በሆነችው በብርሃን በተጥለቀለቀችው የእግዚአብሔር መንግሥት በምስጋና በውዳሴ ሲኖሩ ተመለከትኩኝ። በዚህ በመንግሥተ ሰማይ መራብና መጠባት መብላትና መጠጣት ማግባትና መጋባት የለም። በዚህ የተቀደሰ ስፍራ የስጋ ሐሳብና የስጋ ፈቃድ ፈጽሞም የለም። እንደ መላእክት ባለ ክብርና ምስጋና ይኖራሉ እንጂ አለኝ መልአኩ እነዚህ የምትመለከታቸው ነጭ ለብሰው በመንግሥተ ሰማይ እንደ ብርሃን እያበሩ በእግዚአብሔር ፊት ሲኖሩ የምታያቸው ጻድቃን ከዓለም የኃጢአት ሥራ ተለይተው በምድር ላይ በእጅጉ መከራና ስቃይ ተቀብለው ስለ ክርስቶስ እየተነቀፉ እየተሰደዱ እስከ መጨረሻው የሕይወት ህቅታ ድረስ መከራውን ታግሰው ያለፉ ጻድቃኖች ናቸው። ስለዚህም ከአምላካቸው ከክርስቶስ የተሰጣቸው ይህ የምትመለከተው ርስት መንግስተ ሰማይ ነው አለኝ። ዛሬ ላይ በምድር ላይ ያለው የሰው ልጅ ከእግዚአብሔር መንገድ ርቆ ደም በማፍሰስ በክፋትና በጭንካኔ በኃጢአትና በሴሰኝነት በአመንዝራነትና በስግብግብነት እንዲሁም ክርስቶስን ትቶ ጣዖትን በማምለክ ገሃነምን በመውደድ እየኖረ ያለውን የሰው ልጅ ከያዘው የኃጢአት ሕይወት ካልወጣና በንስሐ ካልተመለሰ ይህ የምትመለከተውን ርስት መንግሥተ ሰማይን ማንም እንዲህ በዋዛ በፈዛዛ መውረስ አይችልም፣ ወደ ጥልቁ ወደ ዘላለም እሳት ወደሚያስፈራው የሲኦል ቅጣት ስፍራ ይጣላል እንጂ። ሰው ይህን ውብና ድንቅ በብርሃን የተሞላቸውን መንግሥተ ሰማይን ይወርስ ዘንድ ከኃጢአቱ ተመልሶ ንስሐ ይገባ ዘንድ ይህን መልእክት ለዓለም አደርሳለኝ። መንግሥተ ሰማይ ዓለም ሲያልፍና ሲጠፋ የማታልፍ ለሰው ልጆች የዘላለም መኖሪያ ትሆን ዘንድ ብርሃን፣ ፀሐይ አለያም ጨረቃ የማያስፈልጋት ክርስቶስ ራሱ የሚያበራላት ድንቅ ስፍራ ናት። መንግሥተ ሰማይ በምድር ላይ ባሉት ማዕድናትና ቁሶች እያልታነጸች እግዚአብሔር ባወቀው ጥበቡና እውቀቱ እጅግ መግለጫና ማነጻጸሪያ በሌለው ተአምራዊ በሆኑ አስደማሚ ማዕድናቶች እየታነጸች ሀገር ርስትናት መንግስተ ሰማይ። ይህን አስደማሚና እጅግ ነፍስን ከስጋ በሐሴት የሚለይ ማራኪ የመንግስተ ሰማይን ስፍራ የሚያሳየኝና የሚያስቃኘኝ የእግዚአብሔር መልአክ ከአንዱ አስደናቂ ስፍራ ወደ ሌላ አስደማሚ ቦታ እያዘዋወረ ሲያሳየኝ በጆሮ የሚንቆረቆረው እጅግ ጦም ጣዕም ያለው የመላእክት፣ የጻድቃን፣ የቅዱሳኖች የምስጋና ዜማ ዓይኔ ከሚያየው አስደናቂ የብርሃን ውበት ጋር ተደምሮ ነፍሴና መንፈሴ ተሰምቶኝ በማያውቀው የደስታ ስሜት ውስጥ እንድመሰጥ አድርጎኛል። የኃጢአተኞችን ፍርዳቸውንና እጣ ፈንታቸውን አሳይ ዘንድ ተከተለኝ በማለት ወደሚያስፈራ ስፍራ ይዞኝ ሄደ። እነዚህ ብዙዎች ለሰይጣንና ለሰራዊቱ የተገዙለትና የታዘዙለት ከእርሱ ጋር አብረው የተፈረደባቸው ኃጢአተኞች ናቸው አለኝ። የፍርዳቸውም ትልቁ መከራ በቀጭን ገመድ የገሃነም እሳትን እንዲሻገሩ መወሰኑ ነው አለኝ። ስቃዩ ከዚህ ይጀምራል አለኝ። እኔም ወዮ ለራሴና በምድር ላለው ይህን መከራና ቅጣት አይቶ ማን በተመለሰ በማለት ከስቃያቸው ሕመም የተነሳ ማልቀስ፣ ማንባት ጀመርኩኝ። የሲኦል ጥልቀቱና መሰረቱ የት እንደሆነ አይታወቅም። በጨለማና በፈላ የእሳት ባህር እንዲሁም ቅጣታቸውን ከሚቀበሉ የነፍሳት የስቃይ ጮት በቀር ሌላ ምንም የሚታወቅና የሚረዱት ቦታ አይደለም። እንደ ውቅያኖስ የሚያህል ስፋት ያለው የእሳት ባህር ውስጥ ብዙ በኃጢአታቸው የተፈረደባቸው ሰዎች ቋንቋና ስሜት ከማይገልጠው እጅግ ከሚሰቀጠጥ ስቃይና መካራ ጋር ሆነው ብቅ ጥልቅ እያሉ ሲዋኙ ምን ነው በቀረብኝ ይህንንስ ባላየሁ በማለት መልአኩን በእንባ ተማጸንኩት። የሰው ልጅ ይህንን የቅጣትና የሲኦልን ቦታና ስፍራ ቢመለከት እውነት ዛሬ በምድር ላይ የነበረው ኃጢአትና በደል ክርስቶስን በመካድ በክርስቶስ ላይ በመዘባበት የሚፈጸመው ኃጢአት በቁምና በተገታ ነበር ግን ሰው ይህን ካላየና ካልተመለከተ ከኃጢአቱ የሰው ልጅ አይመለስም ከኃጢአቱ ወደ ንስሐም የሰው ልጅ ሊቀርብ አይችልም በስመ ክርስትና የሚኖሩ ጠዋት ማታ ወደ ቤተ ክርስቲያን የሚመላለሱ ግን የመዳናቸውን ራስ የሕይወታቸውን መቋጫ የሆነውን የክርስቶስን ስጋና ደም በተቀበሉ ነበር አሁንም የሰው ልጅ በምድር ላይ በቧልትና በዋዛ በፈዛዛ ይነሣ በኃጢአትና በበደል ይመላለሳል። ሞት በሁሉም የሰው ትከሻ ላይ ተቀምጦ ባለበት ዘመን መጨረሻውና መድረሻው በማይታወቅ የሲኦል ስፍራ ለመቀጣት ዛሬም የሰው ልጅ ኃጢአትን እንደ ውሃ እየጠጣ እንደ እንጀራ እየበላ በአመፅና በእርኩሰት፣ በዘረኝነትና በክፋት በምድር ላይ የሰው ልጅ ገኖ ይኖራል። ምን ነው ይህን አይተው በተመለሱና ከኃጢአታቸው ንስሐ በገቡ እያልኩኝ ደረቴን እየደቃው የሲኦልን ጠቀትን እመለከት ነበር። መልአኩም የሲኦል አበጋዟና የኃጢአተኞች አባት ዲያብሎስን ተመለከተው አለኝ። እርሱ ነው የጥፋት አባት። እነዚህን ሁሉ ኃጢአተኞች በሲኦል እሳት ውስጥ ይዞ እየዋኘ እየተቃጠለ በገሃነም ከዘላለም እስከ ዘላለም ከተፈረደባቸው ኃጢአተኞች ጋር ይኖራል አለኝ። እኔም ምነው በቀረብኝ ይህንንስ ከምታሳየኝ መልካም የሆነችውን ገነት መንግሥተ ሰማያትን ባየሁበት ዓይኔ እንዴት ይህን ቋንቋ የማይገልጠውን እጅግ አስጨናቂና ልብን የሚሰብረውን የቅጣት ስፍራ ባላሳየኝ እያልኩኝ መልአኩን እለማመጥ ነበር። እርሱም በምድር ላሉት የሰው ልጆች ኃጢአት ለሠሩ፣ ክርስቶስን ለካዱ፣ በንስሐና በጽድቅ ለማይመላለሱ ሰዎች የቅጣትና የፍርድ ስፍራቸው ይህ እንደሆነ በዐይንህ የተመለከትከውን በጆሮህ የሰማኸውን የስቃይ ድምፅ ሰምተህ በምድር ላሉት ትሰብክ ዘንድ አንተ እግዚአብሔር ይህን ምስጢር አሳይተኋል አለኝ። በንስሐ ቢመለሱ በክርስቶስ ስጋና ደም ታትመውና ነጽተው ቢኖሩ በመልካም ምግባራትና ስራዎች በምድር ላይ ቢመላለሱ ለነሱ ደግሞ ክርስቶስ ኢየሱስ ዋጋ ከፍሎ የከፈታትን ያዘጋጃትን መንግሥተ ሰማያትን እንደሚወርሱ ያየኸውን የተመለከትከውን መልካም መዓዛ ያለባትን የመላእክት ዝማሬ የሚሰማባትን እግዚአብሔር ጋር ለዘለዓለም የሚኖሩባትን ገነት መንግሥተ ሰማይን እንደሚወርሱ እንዳዘጋጀላቸው እንድትሰብክ ይህን ምስጢር ደግሞ እግዚአብሔር ገልጦ አሳይቶሃል፣ በማለት መልአኩ እጅግ ከባድ የሆነ የወንጌል የንስሐ ሸክም ጫንብኝ። ከዚህ በኋላ ነው እንዴት ባለ ቅጽበት እንዴት ባለ ሁኔታ እንደመጣሁና እንደተመለስኩት በማላቅበት ስፍራ በተኛሁበት ሱባኤ በያስኩበት የአንድ ገዳም ስፍራ ከምኝታዬ ብንን ብዬ ስነሳ በገዳም ውስጥ የነበሩት አባቶች በቤተ ክርስቲያን ውስጥ የሚያደርጉት የጸሎተ ኪዳን ድምፅ ከጆሮዬ እየገባው ከምኝታዬ በፍጥነት በመነሳት ድምፁን ወደምሰማበት ወደ ቤተ ክርስቲያኑ የጸሎተ ኪዳን ለማድረስ መ ሮጥና መገስገስ ጀመርኩኝ። ይህን የሰው ልጅ ሰምቶ አይቶና አድምጦ ንስሐ ካልገባ በክርስቶስ ቃል ራሱን ካላኖረ እግዚአብሔር መዓቱና ቁጣው በምድር ላይ የቀረበበት ዘመን በመሆኑ ከኃጢአት ከበደል ከዘረኝነት ከአድሎ ከማግለል ሰው ራሱን ጠብቆ በጸድቅ እንዲኖር እኔ ወንድማችሁ ተክለማርያም ይህን የምስክርነት ቃል ሰማይ የተስማ ምድር ታድምጥ እያልኩ እናገራለሁ። በቀጣይ የምስክርነት ታሪክ እስክንገናኝ ድረስ ይህን ምስክርነት ለብዙዎች ተደራሽ እንዲሆን ላይክና ሸር እንድታደርጉ በእግዚአብሔር ፍቅር እጋብዛችኋለሁ። ወንድማችሁ ተክለ ማርያም ነኝ።